አንቺ ሴትዮዋ ተይ ብያለሁ። ከንትንሽ ላይ ወድቆ ዛሬ ዘንድሮ የሆነ ነገር እንዳትሆኝ። ምን አገባኝ ታዲያ። ምን ሰው የሌለው ነው እንደ አለው ቢራ ቢሮ ቢራ ቢሮ። የኔ ግን የሚለየው ጎፈሬ ነው። ጋሽ አናቷ ቤታ በረረች። ምነው ተመችቶ መሰለኝ፣ የምታዳምጠው በጣም

እ እኔ ስለማላሳያችሁ ነው እንጂ እናንተ ቂጥ ብር እኮ ነው የሚሆንባችሁ። ከስቼ ነው ጊጤ አለቀ። እኔ ስለማላሳዬ ነው እንጂ ዲቦራ አይተሻላ? ብዙ ቪዲዮ አሳይ

አስተምራችሁ ነበር ግን፣ በጣም ሙዲ ቲቪ ያሸክመን አስጨፈርነዋል። ሌላማ ባሳያችሁ ፌንት ነው የምትሰሩት፣ ግን አይሆንም።

ሊሚት ዲቦራ እኔ ቤታ ሳላቃ ቤታሳ በፊት ኢንስታግራም ላይ ነበረው ማቃት ነው። በፊት ፖስት አድርጋለች። በጣም የሆነች ጓደኛ አለች እንደዚህ ፖስት ስታደርግ ጊዜታ ደግሞ ዊግ ማድረግ የጀመረችው አሁን ነው ይሉኛል። ዊጎቼን እንኳን ስም ነበራቸው ስም ነበራት እና እንደዚህ ደርድራ ሰቅላ ከዛ በኋላ ስታውራ ነበርች

እንጂ አሳያቸው ነበረ። ይሄ አሁን መቼ እንደሆነ ታውቂያለሽ ዲቦራ? ይሄ ይሄ ይሄ እንዲያውም እየወፈርኩ ያለ ሰሞን ይህን ቪዲዮ ላሳይሽ። ይሄ ቪዲዮ እየወፈርኩ ያለ ሰሞን ነው። ይሄ ቪዲዮ ላሳይሽ። ወይ ካየሽ ስራምቻት ላይ ሜ ሜ ይላል። ወይ እዚ ጋ ይታይሻል። ሜ ሜ ሁለት ሺ ሀያ ሁለት አደለ? ኪጧን አሰራችሁን ይላሉ። እኔ ድሮም ሰውነቴ ቂጥ ነበረኝ። ትንሽዬ ነው የወፈርኩት። እነዚህ ያወጣሁት እንጂ ድሮም ቂጥ ነበረኝ።

እና ሁለት ወንዶች እና ሁለት ሴቶች ነው። አሁን የማሜን ሺት የገዛው ጊዜ ነው። ማሜን አው ሸታ ሺት ትሸጥ ነበር። የእርሷ ሺት የገዛው ጊዜ ያ ነው። እንዴት ነው የሚያደርገኝ?